ሰላም ጤና ስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችንን ከአሁኑ ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ለተ ሐሙስ ህዳር 11 2018 ዓ ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን አሰናድተናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ከዚ አይንዱ ላይ ካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁኑ ነው። ቀዳሚ ወዳደረግነው የሀገር ቤት ስፖርት ሳቢ መረጃችን ስናልፍ የብስክሌት ስፖርት መረጃን ቀዳሚ እናደርጋለን። 29 ሀገራት የተወጣጡ የተለያዩ ብስክሌተኞች ውድድራቸውን እያከናወኑበት የሚገኘው ሶስተኛው የአፍሪካ ብስክሌት ሻምፒዮና የውድድር መድረክ ላይ እየተሳተፈ የሚገኘው የኢትዮጵያ ብስክሌት ሉክ ቡድን የመጀመሪያ የወርቅ ሜዳሊያውን በውድድር መድረክ ላይ በዛሬው ዕለት አስመዝግቧል። እቺ ብስክሌተኛ እንግዲህ 17 ዓመቷ ላይ እንደምትገኝ ያገኘነው መረጃ ያመለክታል። ዛሬ የመጀመሪያውን የወርቅ ሜዳሊያ በዚህ የውድድር መድረክ ላይ ማሳካት የቻለችው ብስክሌተኛ ጽጌ ካሳይ ናት እንግዲህ የውድድር መድረኩ የተከናወነው ከዲያኒ ከተማ እስከ ኮዋሌ ድረስ ያካለለ ከበድ ያለ ኪሎ ሜትር እንደነበረ እንደዚሁ ተገልጿል ማለት ነው። ኢትዮጵያ አስር ብስክሌተኞችን ይዛ ነው ወደ ውድድሩ ስፍራ ያቀናቸው። አምስት ሜዳሊያዎችንም ለማግኘት እንደዚሁ አቅዳ ወደ ስፍራው ማምራቷ የሚታወስ ነው። ከዚህ ቀደም በተለያዩ የውድድር ዓለማት ይቺ ስፖርተኛ የሀገሯን ሰንደቅ ዓላማ ከፍ ማድረጓም ያገኘነው መረጃ ያመለክታል ማለት ነው። ከ29 ሀገራት የተውጣጡ እጅግ በጣም ውጤታማ ብስክሌተኞች እየተካፈሉበት ይገኛል ይገኛሉ ትንሽ የተወዳዳሪ ልኡክ ቡድን የያዘችው ኢትዮጵያ ናት ሌሎቹን ስንመለከት እንደ አልጄሪያ ኬንያ ዩጋንዳን የመሳሰሉ ደግሞ ሀገራት ከ30 በላይ ስፖርተኞችን ይዘው ነው ወደ ስፍራው ያቀኑትና በውድድር መድረኩ ላይም እንደዚሁ ብዙ ሜዳሊያዎችን ለማግኘት የበለጠ እድል ይሰጣቸዋል ተብሎ ይገመታል ማለት ነው በቀጣዩ ቀናትም ኢትዮጵያ በወንድም በሴትም በተለያዩ ርቀቶች እንደዚሁ ውድድራቸውን እንደሚያከናውኑ ተነግሯል ማለት ነው። እንግዲህ የተመዘገበው ውጤት ለመላው ኢትዮጵያን በተለይ ደግሞ የብስክሌት ስፖርት አፍቃሪያን ዘንድ በጣም ጥሩ መሆኑ ተነግሯል። አትሌቷም ድሉን ካሳካች በኋላ ለሀገሬ ይህን አይነት ክብር በማሳካቴ እጅግ በጣም ደስተኛ ነኝ፣ በቀሩም ውድድሮች ላይ ጓደኞች የተሻለ ነገር እንደሚያመጡት ተማምናለሁ የሚል እንደዚሁ መረጃ ሰጥታለች። ከመገናኛ ብዙሃን ጋር በነበራት ቆይታ በዚህ የውድድር መድረክ ላይ ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ አንደኛ ደረጃን ይዛ ያጠናቀቀችው የሌሎች የምስራቅ አፍሪካ ሀገራት ብስክሌተኞችን በመቅደም ነው። የጎረቤት ሀገር ኤርትራ ብስክሌተኛ እንደዚሁም ደግሞ ሌላኛዋን የጎረቤት ሀገር የሩዋንዷን ስፖርተኛ እንደዚሁ በመቅደም ነው ተብሏል። አራተኛ ደረጃ ደግሞ ይዛ ያጠናቀቀችው ብስክሌተኛ ራሄል ግንባቶ መሆኗን እንደዚሁ ያገኘነው መረጃ ያመለክታል። ነገና ከነገ በስቲያም ውድድሩ ለሚቀጥሉት አስር ቀናት እንደሚቀጥል ተነግሯል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የሰባተኛ ሳምንት ምርሃ ግብር ጨዋታ እየተከናወነ ይገኛል። ትላንት ነው ጅማሮን ያደረገው። ዛሬ በተደረገ አንድ ጨዋታ ይርጋ ጨፌ ቡና ከባህር ዳር ከተማ ጋር ያደረጉት ጨዋታ በይርጋ ጨፌ ቡና አንድ ለባዶ አሸናፊነት ተጠናቋል። በሬዱ በቀለ 8ኛው ደቂቃ ላይ ይርጋ ጨፌ ቡናን አሸናፊ ያደረገች ግብ እንደዚሁ ከመረብ አሳርፋለች ማለት ነው። የሰባተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ ም የውድድር ዘመን ቀሪ ጨዋታዎች ነገም ቀጥለው እንደሚከናወኑ እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እናገኛለን የኤስካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ በኢትዮጵያ አስተናጋጅነት እየተከናወነ ይገኛል። እዚህ አዲስ አበባ ስቴዲየም ይቅርታ፣ እዚህ አበበ ቢቂላ ስቴዲየም እንደዚሁም ደግሞ በድሬዳዋ ኢንተርናሽናል ስቴዲየም 10 ሀገራቶች በሁለት ምድብ ተከፍለው የቅድመ ማጣሪያ የምድብ ጨዋታቸውን በማከናወን ላይ ይገኛሉ እና የኢትዮጵያ ብሔራዊ ቡድን ያደረጋቸውን ጨዋታዎች በድል መወጣት ችሏል። ሁለት ጨዋታዎች አድርጎ ማለት ነው። የመጀመሪያውን ጨዋታ ደግሞ ሁለት ለባዶ በሆነ ውጤት ማሸነፉም የሚታወስ ነው። በጥቅሉ ግን ስድስት ነጥቦችን ይዞ ምድብ አንድን ከአምስት ንጹህ የግብ ክፍያ ጋራ በቀዳሚነት እየመራ ይገኛል የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን። እዚሁ ምድብ ላይ እንደዚሁ ሶማሊያ ሁለት ነጥብና ሁለት ተጨማሪ ንጹህ የግብ ክፍያ ይዛ ሁለተኛ ደረጃ ላይ ተቀምጣለች። ኬንያ፣ ሳውዝ ሱዳንና ሩዋንዳ ተከታዩን ደረጃ ደረጃ ይዘውታል። ነገ የኢትዮጵያ ብሔራዊ ቡድን ሶስተኛ የምድብ ጨዋታውን በአበበ ቢቂላ ስቴዲየም የሚያከናውን ይሆናል ቀን አስር ሰዓት ላይ። እንግዲህ ምድቡን መሪነት ለማጠናከር ብሎም ደግሞ ከምድቡ ማለፉን ለማረጋገጥ ቀሪ ጨዋታ እየቀረው ይህ ጨዋታ እጅግ በጣም ወሳኝ ነው። ዳዊት ካሳው እጅግ በጣም የሚገርም የወደፊቱ የኢትዮጵያ ብሔራዊ ቡድን የዋናው ቡድን የፊት መስመር አጥቂ እንደሚሆን ከወዲሁ ግምት እያገኘ ይገኛል። ይህ ተጫዋች ከባህር ዳር ዩኒቨርሲቲ አካዳሚ እንደተገኘ እየተገለጸ ነው የሚገኘው የሚያደርጋቸው እንቅስቃሴ እንቅስቃሴዎች እጅግ በጣም የሰሉ ናቸው። ከዚህ አይነት ታዳጊ ተጫዋች የሚታይ ክሎት አይደለም። በኢትዮጵያ ደረጃ እንደተመለከት ነው ማለት ነው። አጨራረሱ እጅግ በጣም አስደሳች ነው እና ራሱን ጠብቆ እንደዚሁ ይህንን ብቃቱን መንከባከብ ከቻለ፣ ያሉትም አሰልጣኞች ጥሩ ስለሆኑ አሜሪካዊው አሰልጣኝ እዚህ ላይ ቤንጃሚን ዛሚር ለታዳጊዎቹ የሚሰጡት እጅግ በጣም ሳይንሳዊ ስልጠና እንደሆነ በተደጋጋሚ እየተገለጸላቸው ነው የሚገኘው። የኢትዮጵያ እግር ኳስ ፌዴሬሽንም ለዚህ ለታዳጊ ቡድኑ ወይም ደግሞ ለዚህ ለሻዶ ቲም ከፍተኛ ገንዘብ ኢንቨስት በማድረግ እንደዚሁ ፈሰስ እያደረገ ነው የሚገኘው። እስካሁን ድረስ ብቻ ወደ 15 ሚሊዮን ብር፣ 15 ሚሊዮን የኢትዮጵያ ብር ፈሰስ ማድረጉ እየተገለጸ ነው የሚገኘው እና በዋናነት ለ29ኛው የአፍሪካ ዋንጫ መጋቢ የሚሆኑ ታዳጊ ተጫዋቾችን ለማፍራት እንደዚሁ ያቀደ ስለመሆኑ እየተገለጸ ነው የሚገኘው። የምድብ ሁለትን ጨዋታዎች እንመልከት። ነገ በምድብ ሁለትም የሚደረጉ ጨዋታዎች አሉ። ምድብ ሁለትን ታንዜኒያ ስድስት ነጥቦችን ይዛለች፣ 17 ንጹህ የግብ ክፍያ አላት፣ አንደኛ ደረጃ ላይ ተቀምጣለች። ዩጋንዳ እንደዚሁ በተመሳሳይ ስድስት ነጥብና 13 ንጹህ የግብ ክፍያ ይዛ ምድብ ሁለትን ሁለተኛ ደረጃ ላይ ተቀምጣለች። ቡሩንዲ፣ ጅቡቲና ሱዳን ሪፐብሊክ ተከታዩን ደረጃ ይዘው እየተመለከት እንገኛለን። ነገ በምድብ ሁለት በድሬዳዋ ኢንተርናሽናል ስቴዲየም ጅቡቲ ከቡሩንዲ እንደዚሁም ዩጋንዳ ከታንዛኒያ ጋር ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤት ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናልፈው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶቹን ተከታትለን እንመለስ። እነሆ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 ተመልሰናል ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደናንተ ደርሷል። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎችን ወደናንተ የምናደርሰው የአፍሪካ መረጃን ቀዳሚ እናደርጋለን። ዩጋንዳ የ2027ቱን ከታንዛኒያ ጋር እንደዚሁም ከኬንያ ጋር በጣምራ በመሆን የአፍሪካ አፍኮን፣ የአፍሪካ ዋንጫ የውድድር መድረክን እንደሚያስተናግዱ ይታወቃል። የተለያዩ ኢንፍራስትራክቸሮችን እየገነቡ ነው የሚገኙት። ትልልቅ ኢንተርናሽናል ስቴዲየሞችን በመገንባት ላይ ነው የሚገኙት የካፍና ይደግፋል ስታንዳርድ የሚያሟሉ ማለት ነው። አሁን ላይ እንግዲህ መረጃዎች እንደሚጠቁሙት ከሆነ ወይማ ሲቲ ስቴዲየም ኢፋ መደረጉ እየተገለጸ ነው የሚገኘው። ነገር ግን ደግሞ የበለጠ ሰርቲፋይድ ማድረግ አለበት ካፍ እና ፊፋ ማለት ነው እና ዋና ከዩጋንዳ ከተማ ካምፓላ በ200 ኪሎ ሜትር ርቀት ላይ ትገኛለች፣ ወይማ ሲቲ ስቴዲየም ማለት ነው። በርካታ ገንዘቦችን ፈሰስ በማድረግ ይህንን ኢንተርናሽናል ስቴዲየም መገንባታቸው ተገልጿል። የተገነባው ደግሞ ዋናው አላማ ቀደም ሲል እንደገለጽኩላችሁ በ27 ከኬንያና እና ታንዛኒያ ጋር በጣምራ ለሚያሰናዱት የአፍሪካ ዋንጫ የውድድር መድረክን ለማስተናገድ ነው የሚል መረጃዎች እየወጡ ይገኛሉ። ከዚህ ቀደምም ትልልቅ ስቴዲየሞች አሏት ዩጋንዳ። አኪምቡዋ፣ እንደዚሁም ናሞቦሌ ማንዴላ ናሽናል ስቴዲየም፣ ሀምዝ ስቴዲየም፣ ቤንጃሚን ኤንካፓ የተሰኙ ትልልቅ ስቴዲየሞች አሉ እና መሰረተ ልማትን በተመለከተ ዩጋንዳ ጠንከር ያሉ ስራዎችን እየሰራች ነው የምትገኘው። ያው ስቴዲየም ሲገነባ በእኛ ሀገር ነው እንጂ በውጪው ትራክንም ከግምት ያስገባ ነው። ያው ዩጋንዳ አሁን ላይ በአትሌቲክሱም እጅግ በጣም የሚገርም ስራዎችን እየሰሩ በአለም አቀፍ አደባባይ እንደነ ጆሹዋን መመልከት ይቻላል። በ10 ሺህ ሜትር፣ በ5 ሺህ ሜትር ትራክ ውድድር ላይ ዩጋንዳን አትሌቶች እየመጡ ነው የሚገኙት እና ከዚህ ከዚህ አንጻር ዘርፈ ብዙ ጠቀሜታ ስላላቸው ከፍተኛ ገንዘብ ኢንቨስት አድርገው እንግዲህ መሰረተ ልማታቸውን በማስፋፋት ላይ ነው የሚገኙት ማለት ነው። በቀጣይ ካፍና ፊፋ ይህንን ሰርቲፋይድ እንደሚያደርጉት ይህንን ስቴዲየም እየተገለጸ ነው የሚገኘው ማለት ነው። ብዙ እየተባለለት ይገኛል። እኛ ሀገር ደግሞ የ29ኙን የአፍሪካ ዋንጫ ውድድር መድረክ ለማስተናገድ እንደዚሁ አንዳንድ በመንግስት ደረጃ ስራዎችና ዝግጅቶች እየተደረጉ እንዳሉ እየተገለጸ ነው የሚገኘው። ነገር ግን ደግሞ የስታዲየም ግንባታን በተመለከተ አሁንም ድረስ እንደዚሁ ይሄ የምንለው የተመረቀ ስታዲየም የለንም። በሂደት ላይ ያሉ አሉ። አደይ አበባን ባህርዳር ኢንተርናሽናል ስታዲየም ከ90 በላይ ፐርሰንት እንደተጠናቀቀ እየተገለጸ ነው የሚገኘው። የተርፍና የወንበር ገጠማ ስራዎችን የፊኒሽንግ ስራዎችን እየሰሩ እንደሆነ ከዚህ ቀደም ተመልክተናል። በተለይ የባህልና ስፖርት ሚኒስቴር ሚኒስትር ወይዘሮ ሸዊት ሻንካ የተመራ እንደ የመስክ ጉብኝት ተደርጎ ነበርና አፈጻጸሙ በጣም ባማረ ሁኔታ እየሄደ እንዳለ ሲገልጹ ነበር። አደ አበባም አሁን እንግዲህ ለአዲስ ህንጻ ተቋራጭ ተሰጥቶ በጥሩ ሁኔታ እየተገነባ እንዳለ ተመልክተናል። ትራኩም አትሌቶች የቶኪዮን ዓለም ሻምፒዮና የውድድር መድረክ ዝግጅት ሲያደርጉበት እንደዚሁ ተመልክተናል። ያቃቂ ቃሊቲውም ስቴዲየም በተመሳሳይ በጥሩ ሁኔታ ላይ እንደሚገኝ ተገልጿል። በአንጻሩ ግን እዚህ አዲስ አበባ ስቴዲየም በጣም በአሳፋሪ ሁኔታ የውስጥ ሊግ ውድድሮችን እንኳን ለማካሄድ የማይቻልበት እድልን እየተመለከትን እንገኛለን እና ምናልባት እንግዲህ መሰረተ ልማት ላይ የኢትዮጵያ ትኩረት ማድረግ አለባት። በቀጣይ ሚኒ ስቴዲየሞች በአዲስ አበባ ዙሪያ እየተገነቡ ነው የሚገኙት። ይሄ በጣም አስደሳች ነው። ይሄ ግን ከልምምድ የዘለለ የብሔራዊ ቡድኖች ቢመጡ ከውጭ ሀገራት ለአፍሪካ ዋንጫ የሚመጡትን ሀገራቶች ግን ለማ መጫወት አይችልም። ልምምድ ግን ለመስሪያ ይሆናል። እነዚህ ሚኒስቴሪየሞችን መገንባታቸውና አገልግሎት መስጠታቸው በጣም ጥሩ ነው። ነገር ግን ደግሞ ናሽናል ስቴዲየሞች ያስፈልጋሉ። ትልልቅ ስቴዲየሞች በኢንተርናሽናል ደረጃ ብሔራዊ ቡድንን ሊያጫውቱ የሚችሉ የካፍና የፊፋን ስታንዳርድ ሊያሟሉ የሚችሉ ስቴዲየሞች ግን ያስፈልጋል። ጎረቤት ሀገሮች በመሰረተ ልማት ጥለውን እየሄዱ ነው የሚገኙትና ይሄ የአፍሪካን ዋንጫ ዝግጅት በተመለከተ በመንግስት ደረጃ በዚህ ደረጃ ቅድ ከተያዘለት ነገር ግን መሰረተ ልማት ላይ ደግሞ መስራት ያስፈልጋል እና ዩጋንዳ ኦይማ ሲቲ ስቴዲየም በጣም ብዙዎች እያስገ የሚገኘው የግንባታው ሂደትን በተመለከተ ማለት ነው። ወደ ሌሎች ስፖርታዊ መረጃዎቻችን እናልፋለን። እንግዲህ የእንግሊዝ ፕሪሚየር ሊግ እየመጣ ነው የሚገኘው በበርካታ እግር ኳስ አፍቃሪያን ዘንድ በከፍተኛ ሁኔታ የሚጠበቅ ነው የ12ኛ ሳምንት መርሃ ግብር ላይ። በዚህ መርሃ ግብር ላይ ደግሞ ከሚከናወኑ ተጠባቂ ጨዋታዎች መካከል አንደኛው የ212ኛው የሰሜን ለንደን ደርቢ ነው። በአርሰናልና በከተማ ተቀናቃኙ ቶተንሃም ሆትስፐርስ መካከል የሚደረግ ጨዋታ ነው። በሁለቱ ክለቦች መካከል ደግሞ ያለው የነጥብ ልዩነት አምስት ብቻ ነው። አርሰናል ዘንድሮ የዋንጫ ክብሮችን ወደ ኤምሬትስ ወይም ለደጋፊዎቹ ለመስጠት ተጫዋቾቹ ሁሉ በቁርጠኝነት እንቅስቃሴ እያደረጉ ነው የሚገኙትና ይህንን ተከትሎ ይህ የደርቢ ጨዋታ በጥሩ ሰዓት ላይ መጥቷል ለማለት በጣም አስቸጋሪ ነው። በተለይ ለአርሰናል ደጋፊዎች ማለት ነው። በሀገራት ጨዋታዎች እንግዲህ በነበረበት ሁኔታ ላይ በርከት ያሉ ወሳኝ ወሳኝ ተጫዋቾች ጉዳት አስተናግደዋል። ከኋላም ከፊትም ማለት ነውና እዚህ አይነት ጉዳይ ላይ ሆኖ እንግዲህ አርሰናል ይህንን ጨዋታ ማድረጉ ሊቸገር የሚችልበት እድል እንዳለ እየተገለጸ ነው የሚገኘውና በደርቢው ጨዋታ በቶተንሃም ሆትስፐርስን ወሳኝ ወሳኝ ተጫዋቾች ይህ ጨዋታ እንደሚያልፋቸው እየተነገረ ይገኛል። አንዳንድ ግን አርሰናል አሁናዊ ተክለቁመናውን በተመለከተ ሀሳብ እየተሰጡ ነው የሚገኙት። የቀድሞ ትልልቅ አሰልጣኞች የ71 ዓመቱ እንግሊዛዊው አሰልጣኝ ሰመለርዳይዝ ወይም ደግሞ ቢግ ሳም በቅጽል ስማቸው የሚሰኙት አሰልጣኝ ሀሳባቸውን በመግለጽ ላይ ነው የሚገኙት። አርሰናል አሁን ያለው የስኳድ ዴቭዝ የሊጉን የዋንጫ ክብር የሚያሳካበት ብሎም ትልልቅ የዋንጫ ክብሮችን ለማሳካት የሚያስችለው አቅምና ብቃት ላይ ይገኛል። ይህንንም ለማድረግ አሰልጣኝ ሚካኤል አርቴታ በጥሩ ሁኔታ ቡድኑን ማኔጅ እያደረገ ነው የሚገኘው እና አሁን ወቅታዊ የደረሰበት የተጫዋቾች ጉዳት የለ ዋንጫ ክብር ከሚያደርገው ግስጋሴ ሊያስቆመው እንደማይችል ነው እሳቸው የገለጹት ማለት ነው። እኛ አሰልጣኝ እንግዲህ ከዚህ በፊት የተለያዩ ታሪኮችን ጽፈዋል። በተለይ ደግሞ ለመውረድ ጫፍ ላይ የደረሱ ክለቦችን በመታደግ ይታወቃሉና እንግዲህ ቢግሳም ይህንን አይነት አስተያየት ሰጥቷል ማለት ነው። ከአርሰናል ጋር በተያያዘ ዘንድሮ ወቅቱ የአርሰናል ነው። የቡድኑ መነሳሳት እጅግ በጣም የሚገርም ነው። የተጫዋቾችም ጥራትን ከግምት ያስገባ ግምት የሰጡ ይመስላሉ ቢግሳም። ይህንን ትጋራላችሁ? ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ክብሯስና ክብሯን ተመልካቾቻችን፣ ከአርሰናል መረጃ ሳንወጣ የቡካዮ ሳካን ጉዳይ እናገኛለን። እንግዲህ በቅርብ እኛም መረጃዎችን እየተከታተልን ወደ እናንተ ስናደርስ ነበረ። የ24 ዓመቱ የፊት መስመር አጥቂ ቡካዮ ሳካ ከአሰልጣኝ ሚካኤል አርቴታ ቀጥሎ እንግዲህ የቡድኑ ብራንድ ማለት ይቻላል ታዳጊ ሆኖ አርሰናል አካዳሚ ፍሬ ከሚባሉ ወጣት ተጫዋቾች መካከል አንደኛው ነውና አርሰናልን እንግዲህ አሳድጎታል። ወደ ትልቅ ደረጃ እያሸጋገረው ነው የሚገኘው እሱም እንግዲህ በአጸፋው ቡድኑን በደንብ አርግቶ እያሻሻለ አሁን ወደ ዋንጫ ክብር የሚያደርገውን ጉዞ ደግሞ ለመመልከት ችሏል ማለት ነውና ይህንን ወሳኝ ተጫዋች የውል ኮንትራቱን ማደስ ይፈልጋሉ መድፈኞቹ። ስለዚህ በቀጣይ በቅርብ ቀናት ውስጥ ይፋ ይሆናል። ክለቡ ይፋ ያደርጋል ተብሎ እየተነገረ ነው የሚገኘው። እስከ 27 የውድድር ዓመት መጨረሻ ድረስ የውል ኮንትራት አለው ተጫዋቹ። በቀጣይ ግን እስከ 2030 ድረስ ለሚቀጥሉት አራት አምስት የውድድር ዘመናት ድረስ እንግዲህ በአርሰናል ቤት የሚያቆየውን የውል ኮንትራት ይፈራረማል። ክለቡም በቅርቡ ይፋ ሊያደርገው እንደሚችል እየተገለጸ ነው የሚገኘው ማለት ነው። ይሄ ተጫዋች በዘንድሮ ዓመት በሊጉ ዘጠኝ ጨዋታዎችን አድርጓል። ሶስት ግቦችን ከመረብ ማሳረፍ ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ የግብ ተሳትፎ አለው። ሊ ካፕ ላይም እንደዚሁ ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። አንዳንድ ጊዜ የጨዋታ መደራረብ ብዙ ጨዋታዎችን ከቨር ስለሚያደርግ ሜዳውን አካሉ ስለሚጫወት በተለይ በቀኝ በኩል ያለውን ጫና እናውቃለን እና እንደዚህ እንደዚህ አይነት ጉዳዮች ላይ ሳይበግሩት አንዳንድ አንዳንድ እንግዲህ የጉዳት ሁኔታም ከሜዳ የራቀበትን አጋጣሚ እንመለከታለን። ከዛ ውጭ ግን አርሰናልን በሙሉ አቅሙ ከሚያገለግሉ ብቃት ካላቸውና የአርሰናል ማሊያ ታማኝ ተጫዋቾች መካከል አንደኛው ቡካዮ ሳካ ነው እና የውል ኮንትራቱን ለማደስ መዘጋጀቱ ለበርካታ እግር ኳሱ ወይም ለአርሰናል ደጋፊዎች የበለጠ መነቃቃትን እና ደስታን የሚፈጥር ነው ብለን እንገምታለን። እንግዲህ ተጫዋቹ ወደ 300ሺ ፓውንድ ድረስ በሳምንት የሚያገኘው ክፍያ ከፍ እንደሚልለት ነው የተገለጸው። አሁን ላይ እንግዲህ እንደነ ገብርኤል ጄሱስ እንደዚሁም ከካይ ሃቨርትዝ የመሳሰሉ ተጫዋቾች በክለቡ ውስጥ የሚከፈላቸው ክፍያ ከፍ ያለ መሆኑ ይታወቃል። ነገር ግን አሁን ደግሞ ቡካዮሳካ ከፍተኛው የክለቡ ሳምንታዊ ተከፋይ እንደሚሆን ነው በአዲሱ የኮንትራት ውል ሊሰፍር የሚችለው እየተባሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናጠናቀቃለን። አብራችሁን ስለነበራችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዚ ንዱላ፣ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። የናሁ ቴሌቪዥን ዩትዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በተለያዩ ዓለማት እንደዚሁ በሶሻል ሚዲያው እንደዚሁ እየደረሰ ነው የምንገኘው፣ በቲክታክ፣ በፌስቡክ እነዚህን የማህበራዊ ሚዲያ አማራጮችንም በመቀላቀል እንደዚሁ ናሁ ቴሌቪዥንን እንድትከታተሉ እንጋብዛችኋለን። በድጋሚ መልካም ጊዜ ሆንላቸው።